ይሄ ወፍጮ ቤት ለረጅም አመታት በኪራይ ለግለሰብ ተሰጥቶ ነበረ። በተመጣጣኝ ዋጋ ከግለሰቡ ጋር በመደራደር ገዝተን ስራ ከጀመረ አንድ ሳምንቱ ነው። በአንድ ሳምንት ጊዜ ውስጥ ያየነው እንቅስቃሴ በጣም የሚያበረታታ ነው። በዚህ አንድ ሳምንት ውስጥ አገልግሎቱ ላይ በቀን ከፍተኛው በዚህ በአንድ ሳምንት ጊዜ ማለት ነው፣ ከፍተኛው እስከ 40 ሺህ ብር ሽያጭ እና ይሄ የወፍጮ አገልግሎት የተሰጠ ሲሆን ሚኒማሙ ደግሞ ዝቅተኛው በቀን እስከ አምስት ሺህ ብር ሽያጭና አገልግሎት በመስጠት ላይ ያለ ነው። በአጠቃላይ ይህን ወፍጮ ቤት ወደ ማህበሩ መመለሳችን ለሕብረተሰቡ ትልቅ አገልግሎት እየሰጠ ነው ያለው አንደኛ ውጭ ካለው ዋጋ በእርግጥ የአሁኑ የእህል ዋጋ የመዋዠቅ ነገር ቢታይበትም ውጭ ካለው ዋጋ ቀነስ አድርገን የወፍጮ አገልግሎቱንም የእህል አገልግሎቱንም እህሉን የሚያቀርብልን አጋር አራዳ ዩኒየን ነው። እሱ በሚያቀርብልን ላይ የተወሰነች የትራንስፖርት ጭን ሎዲንግ አን ሎዲንግ ብቻ ጨምረን ለህብረተሰቡ አገልግሎት መስጠት ጀምረናል። በአጠቃላይ ለወደፊት ግን በተቻለ መጠን ህብረተሰቡ በተመጣጣኝ ዋጋ ሊያገኝ እንዲችል ለማድረግ ነው ጥረት የምናደርገው። እንደምታዩት ምርቱን በስፋት ያስገባ ነው። በዚህ ሰሞን ነው፣ በዚች አንድ ሳምንት ውስጥ ነው። ቀጥ አሁንም እያሰብን ያለ ነው። በስፋት ምርት አስገብተን ህብረተሰባችን ያው የእህሎች ዋጋ እየጨመረ እንጂ እየቀነሰ ይሄድ አይደለም። እኛ ግን በተቻለ መጠን ከክረምቱ በፊት ሰፋ ያለ ምርት አስገብተን ህብረተሰቡ ግለሰቦች የዋጋ ግሽበት ቀለል ባለ መንገድ እንዲያገኝ ለማድረግ አሁንም ምርት ለማስገባት አዘናል። በቂ መጋዘን አለን። በእነዚህ መጋዘኖች አሁን እዚህ የሚታይ ብቻ ሳይሆን ወዲያኛው መጋዘን ውስጥም ምርቶች አሉን ምርቶች አሉን። በተቻለ መጠን አሁንም ቀጣይ እስከ ክረምቱ ድረስ አስቀድመን ለማስገባት ነው ጥረት እያደረግን ያለ ነው። ህብረተሰቡ እንግዲህ የወፍጮ አገልግሎቱን ለተወሰነ ጊዜያዊ እስክንረካከብ ተቋርጦ ስለነበረ እንጂ በዚህ ሳምንት ውስጥ በጣም ሰፊ ሽያጭና የወፍጮ አገልግሎት በመስጠት ላይ ያለ ነው። በቀጣይ እንግዲህ ከዚህ በበለጠ ደግሞ በክፍለ ከተማው በዚህ ሂደት ውስጥ የአዲስ አበባ ከተማ ህብረት ስራ ኮሚሽንና የአራዳ ክፍለ ከተማ ህብረት ስራ ጽህፈት ቤት እገዛ አድርገውልናል። ወደፊትም አሁንም ከጎናችን እየተመላለሱ ባለሙያዎችም ኃላፊዎችም እየጎበኙ ሀሳብ የሀሳብ ድጋፍ እየሰጡ በቀጣይ ደግሞ ሌሎች ስራዎችንም በስፋት ለመስራት አቅደም በመንቀሳቀስ ላይ ነው የምንገኘው። በስፋት እንሰራለን ብለን እናስባለን። ህብረተሰባችንንም ከኑሮ ካለው የኑሮ ውድነት በተመጣጠነ አቅርቦት እናቀርባለን ብለን እቅድ ይዘናል የሸማች ህብረት ስራ ማህበር እንግዲህ ከተቋቋመበት ከ 200 ዓ.ም ጀምሮ አሁን እስካለበት ድረስ የነበረው አመጣት በአብዛኛው በልማዳዊ አሰራር የመጣ ቴክኖሎጂ አጠቃቀም ላይ ኋላ ቀር የነበሩ አሰራሮች ነበሩ ነገር ግን በሂደት አሁን ከቅርብ ጊዜ ወዲህ ሪፎርም ተደረገ በሪፎርሙ መሰረት የተመረጠው ኮሚቴ ስራ እንቅስቃሴውን ሲጀምር የነበረውን አሰራር ለማዘመን በተሻለ ሁኔታ ወደፊት የተሻለ አሰራር፣ የተሻለ ቴክኖሎጂ አጠቃቀም፣ የተሻለ አገልግሎት አሰጣት፣ የተሻለ የሰራተኛ የስራ ብቃት ለማምጣት ጥረት እያደረገ ነው ያለው። በዚህም መሰረት በፊት በኪራይ ይከራዩ የነበሩ የሸማች ህብረት ስራ ማህበሩ የክራይ ቤቶች በማስለቀቅ እና ራሱ በመስራት በዘመናዊ ሁኔታ በማደራጀት አንደኛ ዘመናዊ ቴክኖሎጂን በመጠቀም ሁለተኛ አሰራሩንም በማዘመን እና ብቁ የሆኑ ሰራተኞችን በስራው ላይ በመመደብ እና በማሰልጠን በማሰማራት ጥሩ ውጤት እያሳየ ነው። በሁለተኛ ደረጃ ሱፐርማርኬት፣ አሁን የሚታዩት ሱፐርማርኬት ተጀምሯል። የሱፐር ማርኬት አሁን ሸማች ህብረት ስራ ማህበር ሱፐር ማርኬት ደረጃ መድረስ እንደማይችል ተደርጎ የሚታሰብ አይነት ነገር ነው የነበረው። አሁን ግን ሸማች ህብረት ስራ ማህበር ሱፐር ማርኬትን መጠቀም መቻል፣ ሱፐር ማርኬት ደረጃ መድረስ መቻል እንደሚችል ለማሳየት የጥረት ተሞክሯል እና ለወደፊቱ እየተስፋፋ ይሄዳል ማለት ነው። በዚህ መሰረት ጥሩ ጥሩ ሀሳቦች እየመጡ ነው። አሁን ከዚህም በተጨማሪ ሌሎችንም ካፌዎችንም በራሱ ለመጀመር ሌሎችንም የመዝናኛዎችንም በተሻሻለ አይነት መንገድ በመጡበት መንገድ ሳይሆን ከመጡበት መንገድ ለማውጣትና በተሻሻለ መንገድ አገልግሎት ለመስጠት ከፍተኛ ጥረት በማድረግ ላይ እንገኛለን። ይህም አሁን ጥሩ ውጤት እየታየ ነው። ሰዎችም እየመጡ በዚህ አይነት ሂደት ላይ መሆናችን ሲያዩ የሚያበረታታ ነገር እያየን ነው። ጥሩ ደረጃ አድርሳችኋል እያሉ ነው። ከዚህም በበለጠ ለማሻሻል ደግሞ ቀን በቀን እለት በእለት በማሳደግ ወደ ተሻለ ደረጃ ለማድረስ ጥረት እናደርጋለን። የምንሰጠው አገልግሎት ህብረተሰቡን እንዲያስደስት ነው የምንፈልገው፣ ህብረተሰቡን እንዲያረካ ነው የምንፈልገው። አላማውን እንዲያገኝ ገበያ ማረጋጋት አላማውን እንዲያሳካ ነው ማድረግ የምንፈልገው። በዚህ መሰረት አሁን ያለን ጅማሬ ጥሩ ነው። ወደፊትም በዚህ አይነት ሁኔታ እያደገ ይሄዳል። ከዚህ በፊት የነበረው ሁኔታ ና አሁን የይሄድ ያለው ሁኔታ ያው እንደሚታየው ነው። ከዚህ በፊት እነዚህ ሱኮች ብዙም ውበትም የላቸው ነበር፣ ሳቢም አይደሉም፣ መራኪም አይደሉም ለግብይት ይህን ይህን መነሻ ተደርጎ ያው መንግስትም፣ አስተዳደሩ ክፍለ ከተማውን በሰጠን አቅጣጫ መሰረት አሁን በዚህ ልክ ሱኩን አስፍተን በዚህ ልክ ያው እየሰራን ያለ ነው ስራ ያለ ነው። አሁን በቅርብ ቀን ቀጣይ ሳምንት ላይ ስራ እንጀምራለን ብለን እናስባለን። ይሄን አሁን ይሄን ስናደርግ ያው የነበረው የገበያ ሁኔታ የተሻለ ገበያ ይኖራል ብለን ነው የምናምነው። እኛም ከዚህ በፊትም የነበረውን አቅርቦት በበቂ አቅርቦት ከቀረበ ተጠቀሚው ተጠቀሚውም በያው ገዢዎችም በሸማቾችም በስርዓት በስርዓት እንደሚሸምጡ ነው እኛ የምናስበው እናስበው። ለገበያ ደግሞ ያው እይታው ነው ለገበያ የሚማርከው አሁን እይታውን በሚያምር መንገድ ያው እንደዚህ ሆኖ አሁን ተሰርቶ ነው ያለው። አሁን ተሰርቶ ሲያልቅ ደግሞ ከዚህ የበለጠ ውበት ይኖረዋል። ለስራውም እንደዚ አድርገን ስራውን ለመስራት ነው እቅዳችንና አሁን ያለ ነው። ከዚህ በፊት ካርቶን ብቻ ነው ተደርድሮ የነበረው። እውነት ለመናገር ካርቶኖች፣ ውስጡ ካርቶን የነበረው እቃዎች እራሱ በካርቶን ታሽገው አይወጡም። እንደዚህ ይህንን ለመጽዳት ነው አሁን መንግስት፣ ለከተማውም ድጋፍ እያደረገን በዚሁ ልክ እስከዚህ ስቴፕ የደረስ ነው። ሌላው አገልግሎት በተለያዩ መንገዶች አገልግሎት እንሰጣለን። እነዚህ ሱቆች ሁለት ነበሩ። ሁለቶችን አንድ ላይ አድረግንና ሰፋ አድርገን በሱፐርማርኬት ለመስራት ነው አሁን እቅዳችን። በዛው ልክ ነው አሁን እየሄድን ያለ ነው። ከዚህ በተጨማሪ ደግሞ የመዝናኛ ክበብ አገልግሎት እንሰጣለን። እሱንም እያዘመንን ያለ ነው። ሁለት መዝናኛ ክበብ አለን። ወፍቾ ቤት አለን። ወፍቾ ቤቱንም ያው ተጨማሪ ከወረዳ 10 ተጨማሪ ወፍቾ ክፍለ ከተማ ጨረታ ወጥቶ ተጨማሪ ወፍጮ ከወረዳ ስር ገዝተን አሁን ጭማሪ የደንበኞችን ፍላጎት ግንዛቤ ውስጥ በመስገበት በዛ ልክ እየሰራና ያለ ነው። ገበያ ላይ ከ50 ግራም በላይ ዳቦ የለም አሁን በአሁን ሰዓት እኛ ግን 80 ግራም በስሎ ሲወጣ በሰባ ግራም ይወጣል። ይሄን በአምስት ብር ነው ጀምር ነው ሲጀምር በአምስት ብር ጀምረን ነበረ። አሁን ዱቄት እየጨመረ በመሄዱ ሰባት ብር ነው 80 ግራም የምንሸጠው። የኛ ዳቦ አሁን በአሁን ሰዓት ደግሞ በጣም ከሌሎች ጋር ትስስር ለመፍጠር እቅድ ይዘን ገበያው እየመጣልን ያለው እና እንጀራውን በተመሳሳይ እንጀራ ያው የምንሸጠው አሁን በሀያ ብር ነው። ገበያ ላይ 28 32 አካባቢ ነው። እኛ አሁን ነጭ እንጀራ ጤፍ የሰርገኛውንና የነጩን ስን 30 ብር ድረስ የሚሸጥ ነበረ። አሁን ሰርገኛውንም እያደረግን እየቀላቀልን፣ አሁን ደግሞ ቀይ ጤፍ አስገብተናል። የቀይ ጤፍ እንጀራም እንዲሁ ስለዚህ ለህብረተሰቡ የዳቦና የእንጀራ አገልግሎት በተመጣጣኝ ዋጋ እየሰጠን ያለ ነው። ወደፊት ደግሞ የእንጀራ ቤቱን ለማስፋት አሁን ያለን አነስተኛ ምጣድ ነው። ሰፋ አድርገን እስከ 15 እስከ 20 ምጣዶችን አስገብተን ደግሞ ለድርጅቶችም ለግለሰቦችም ሰፊ የእንጀራና የዳቦ አገልግሎት ለመስጠት አቅደናል። እንግዲህ እቅዳችን ይሳካል ብለን ብዬ ገምታለሁ። በዚህ ወረዳ ህብረት ስራ ማህበር እየተከናወነ ያለው አንደኛው የሱፐርማርኬት ነው ሁለተኛው ደግሞ የሸማች ህብረት ስራ ማህበሩ የሻወር እና የቁርስ ቤት አገልግሎት የሚሰጥ ተረክበን እየሰራ ነው። ጥሩ ውጤት እየተገኘ ነው። በሶስተኛ ደረጃ የመዝናኛ መዝናኛዎቻችን በፊት ከቀለም ቅም ሁሉ አንስቶ ከውስጥ አሰራር አንስቶ ጥሩ አልነበረም። ለሰዎች ለሚዝናኑበት ለሚጠቀሙበት አስደሳች አልነበሩ። አሁን ግን በማሳመር በማሳደስ እና ወደ ዘመናዊነት በመቀየር ጥሩ መዝናኛዎች እየሆኑ ነው። ሌሎችም መዝናኛዎች ደግሞ በክራይ በነበሩ ቤቶች ወደ መዝናኛ ለውጠን፣ አሁን እነሱን በጥሩ አይነት ሁኔታ በማዘመን ጥሩ መዝናኛ ለመክፈት ጥረት እያዘረግን ነው ያለ ነው። ከዚህ በተጨማሪ ደግሞ ገበያን ለማረጋጋት ያው አሁን እዚህ ጋር የሚታዩ እቃዎችና አሁን በቀላሉ አጃክስ ብንጀምር አጃክስ ሱቅ ላይ ሀያ ብር ነው፣ እኛ ጋር አሁን 15 ብር ነው እየሸጥን ያለነው የእንትና ልዩነት በዚህ በሰሞኑ አራቱ ያለ ማለት በዚህ ልክ ገበያ መረጋጋት እየሰራን ነው። ሰንዳይ ማርኬት በየእሁድ እና ቅዳሜ እንወጣለን። ሁሌ በዛ ልክ ስራውን እየሰራን ነው። ጤፍ ጥራት ያላቸው ሦስት አራት ደረጃ ያላቸው ጤፎች አሉ። እነሱንም እስከነ ውፍቾ አገልግሎት እየሰጠን ያለነው ለተጠቃሚው በዛ ልክ ያው ደንበኞችም እያመሰገኑን ጥሩ ነው በርቱ እያሉ ሞራል እየሰጡን ያለው አሁን ከምንም በላይ አሁን ነዋሪውም ተጠቃሚውም በሙሉ የማህበሩ አባላትም በሙሉ ሞራል እየሰጡን ያሉ ደጋፊ አካላትም ከወረዳውም ከክፍለ ከተማውም ከኮሚሽንም ድጋፍ እያደረጉ ነው። በየቀኑ እየዞሩ ይህን እራሱ እየሰራን ያለነውን ስራ በየቀኑ ነው ከጽህፈት ቤት ኃላፊ ጀምረው በየቀኑ ትራንዛክሽን በቀን በቀን ብዙ ጊዜ ነው የምንደዋወለው በስልክ ራሱ ኮሚኒኬት ለማድረግ ማለት ነው፣ ያለውን ደረጃ ለማግራት። ስለዚህ ይሄ ይሄ ያው የእነሱም ድጋፍ ለእኛም ለስራችን ሞራል እየሆነ ስለሆነ በዛው ልክ ድጋፉ ቢቀጥልልን ነው። አሁን እኛ ይሄን ሱቅ ቢያንስ እስከ ሁለት ሰዓት አገልግሎት ለመስጠት ነው እቅዳችን። አሁን ይሄ ሱቅ በመዘጋቱ አሁን ይሄ ስንሰራ በመዘጋቱ ገቢ ቀንሶብናል እኛ። ምክንያቱም ከፍተኛ ትራንዛክሽን ያለው እዚህ ቀን፣ ለዛም ነው ይሄ ነው የመረጥነው። ቦርዱም ትኩረት ሰጥቶ በዚህ ሱቅ ላይ እንዲሰራ አቅታች ያስቀመጠው ከፍተኛ ትራንዛክሽን ካሉ ሱቆች በሙሉ ይሄኛው ከፍተኛ ትራንዛክሽን ያለውና በዛው ልክ ለመስራት ያሰብ ነው። ያው ወረዳ አስተዳደሩም በፈለግንበት ነገር ሳፖርት እያደረግን ነው። በዚህ አጋጣሚ ከአስተዳደሩ ጀምሮ ከክፍለ ከተማው ምንም እኛ ጠይቀን ያጣነው ነገር የለም። እውነት ለመናገር ቦርዱም ቀና ነው። ያው የሆነ ነገር አለ፣ ዛሬ ይወሰን ከተባለ ዛሬ መጠው ውሰን ይሰጣል። በዛው ልክ ነው ስራውን እየሰራን ያለ ለማለት ነው። አመሰግናለሁ።